ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የጣና ቴሌቪዥን አድማጭ ተመልካቾች እንደምናላችሁ በጣና ቴሌቪዥን የስጋጀ የሚቀርበው የጀግኖች አምባ የተሰኘው ፕሮግራማችን ተጀምረዋል የዛሬው የጀግኖች አምባ ፕሮግራማችን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የ206ኛ ኮር መይሰው ካሳ ክፍለ ጦር አዛዥ አርበኛ በለጠ አንዳርጌ ወይም ቆራጡ በቀጥታ የስልክ መስመራችን ተገኝቶ አጠቃላይ ስላለው ወቅታዊ ሁኔታ ላይ ማብራሪያዎችን ይሰጠናል። በተለይ ደግሞ ቆራጡ የለም፣ ተሰውቷል የሚሉ በርካታ የፕሮፖጋንዳ ስራዎች ጭምር እየሰሩ ይገኛሉና በቀጥታ ከአርበኛው አንደበት ስላለው ወቅታዊ ሁኔታም ዝርዝር መረጃዎችንና አጠቃላይ መልእክቶችን እንሰማለን ማለት ነው። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ውይይቱን እየመራው አማራ ሰፋ አብሬያችሁ ቆያለሁ። አርበኛ ቆራጡ አንዳርጌ በቅድሚያ ለዚህ ቃለምልልስ ፍቃደኛ ሆነህ ስለተገኘህ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንደምን አለህ? በቅድሚያ እንዲሁ አጠቃላይ በቀጠናው ምን አዲስ ነገር አለ ከሚለው እንጀምርና መረጃዎቹንም አጠቃላይ ሁኔታውንም ብታስረዳን አመሰግናለሁ። በአመር እንደ ጎንደር ጠቅላይ ግዛት እዝና እንደ መይሰው ባሳ ክፍለ ጦር ብዙ ስራዎች ግን ጠላቶቻችን ብዙ ሰዎችን እያሳጡ ተጋፈጠ ወደ እውነት እውነትን ትግል የአማራን ትግል ለማስቀጠል ብዙ መስዋዕት በቅርቡም ወንድማችን ሜጀር ጄኔራል ከፍያል ወደ ወንድሞቻችን ጋር ጭምር እየተጋፈጥን እንገኛለን ማለት ነው። እንግዲህ እነዚህ ሰዎች ዋናው አላማቸው ማለት ነው የእኛን አደረጃጀት ካልተከተላችሁ፣ አንድ ሰው ካላነገሳችሁ፣ ወይም ደግሞ ካልደገሳችሁ በሚል ዋና አጀንዳ ነው ማለት ነው እንግዲህ ወንድሞቻችንና ጓደኞቻችን ምርት ታገቻችንም ያሳጡና የሚገኙት ይህ በሚ ያለው ነው። በሰሞኑ በተፈጠረው ክስተት እንደ መይሰው ካሳ ክፍለ ጦር ብዙ ፕሮፓጋንዳዎችን ከወገን ጠላቶቻችን ወይም ሰሞኑም የጀር ጀነራል ከፍ ያለው ደሴን ከገደሉብን ባንዳዎች ማለት ይቻላል ከእነዚህ ሰዎች ብዙ ፕሮፓጋንዳዎች እየተሰሩብን ይገኛሉ። በተለይ ሻለቃ ቆራጡንም ሻለቃ ጸድ ያሉ ደሴንም ገለነዋል ይዘናቸዋል ጭምር እያሉ የተለያዩ ፕሮፓጋንዳዎችን እየሰሩ ይገኛሉ። ነገር ግን እውነታው ይህ አይደለም። እኛ ግን በክፍለ ጦራችንና በጠቅላይ ግዛቱ አደረጃጀት እንዲሁም በጓደኞቻችን ውስጥ ነው የምንገኘው። በጥምረትና በመመሳሰል እየሰራን ነው የምንገኘው። ሌላው አንዱ ፕሮፓጋንዳቸው አሁንም ያለንን አንድነታችንን ለመሸርሸር እና እርስ በርስ ለመጋጨትም ጭምር ሌላ የሀሰት ፕሮፓጋንዳ እየወሩ ከትግራይም ከህዋትም ጭምር የመጣ በሚመስል መልኩ ብዙ ሴራዎችን እየሰሩ ይገኛሉ ማለት ነው። እንግዲህ ጥምረታቸው ከህዋትም ጭምር እንደሆነ እነሱም በቃላቸው ተናግረዋል ማለት ነው። ስለዚህ ከእነሱም ጭምር የለመዱትን የሀሰት ፕሮፓጋንዳ፣ የተሰጣቸውን ሴራም ጭምር እያስኬዱ ይገኛሉ። እነኚህ ሰዎች አሁንም ቢሆን እነዚህ ሰዎች ከዚህ ድርጊታቸው የማይቆጠቡ ከሆነ ያው እንግዲህ እኛም ቢሆን በእነሱ ልክ የምንወስደውን እርምጃ እንድንወስድ እንገደዳለን ማለት ነው። እንደ አጠቃላይ በዚህ ልክ እየተጋፈጥን እና ስራዎችን እያስቀጠልን እንገኛለን። መይሰው ካሳ እንደ መይሰው ካሳ ክፍለ ጦር የጎደሉ አመራሮችን ተክተናል ማለት ነው። ከዛ ውጭ ደግሞ የስራ አፈጻጸማቸውንም ጭምር ገምግመን የጎደሉ አመራሮችን እና የስራ አስፈጻጸም ችግር ያለባቸውን አመራሮች በማውረድ ሌሎችን ተክተናል ማለት ነው። በዚህ ልክ እየሰራን እንገኛለን። በዚህ ልክ ይቀጥላል ማለት ነው አማረ። አመሰግናለሁ። እንግዲህ በቀጠናው በተለይ እናንተ በእሱ ቀጠና መንቀሳቀስ ከጀመራችሁ በኋላ ሌባና አጋች ዘራፊን በማጽዳት ረገድ የሰራችሁትም ቀላል የሚባል አይደለምና አሁንም ከህዝቡ ጋር ያላችሁ ትስስር ምን ይመስላል? በተለይ ደግሞ እንግዲህ መቼም በየጊዜው በተለይ የሀሳብ ልዩነትን ባለማክበር በዚህ ትግል ውስጥ በግልጽ እንግዲህ ከተለያዩ አካላቶች ጋር እሰራለሁ ብሎ ሚዲያ ላይ ጭምር የተናገረ አካል አለ እና ይሄ አካል በሀሳብ ልዩነት በተለይ በልዩነት ውስጥ አንዱ ሆኖ ከመቀጠል ወይም ደግሞ የአማራ ሕዝብ የገጠመውን የህልውና አደጋ ተረድቶ አንድ ለመሆን ከመስራት ይልቅ በኃይል ማስገበርን እንደ ትልቅ የፖለቲካውም የወታደራዊ ግቡም አድርጎ እየተንቀሳቀሰ ነው የሚገኘውና እናንተ አጠቃላይ በተለይ ቁመናችሁ የሚመጣባችሁን ከየትኛውም አካል የሚሰነዘርባችሁን ጥቃት በመመከት ረገድ ያላችሁ ቁመናስ ምን ይመስላል? የሚለውንም ብትገልጽልኝ በጣም ጥሩ። እንግዲህ እነኚህ ሰዎች ከህዋት ወይም ከሌላ ፀረ ሰላም ሀይሎች ብቻ ሳይሆን የሚሰሩት ከሌባም ከዘራፊም ጋር ጭምር ነው እየሰሩ ያሉት። ይህም ብቻ ሳይሆን እነሱም ራሳቸው ዘራፊና ሌባ ሆነውብናል። እኛ እንደሚታወቀው በቅርቡ ከጋይንት ከደብረታቦር ጋሳይ ክምር ድንጋይና ጋይንት እንዲሁም ከጋይንት ሙሰዴ ሙጃ እንዲሁም ስማዳ ወረዳዎች ያሉ መስመሮችን በማጽዳት ከሌባዎችና ከዘራፊዎች እንዲሁም ዝም ብሎ በማንኛውም ቦታ ላይ ሲጣሉ የነበሩ ኬላዎችንም ጭምር በማስነሳት በጥሩ ሁኔታ ህብረተሰቡ እያመሰገነ እየተገለገለና ከሌባ ያዳንበት ሁኔታ ነው ያለው፣ ማለት ነው እንግዲህ እኛ ቀጠነውን ከተቆጣጠርን በሰዓት ጀምሮ እንደ ጠቅላይ ግዛቱም ሆነ እንደ ሁለት መቶ ስድስተኛ ኮር እንዲሁም እንደ መይሰው ካሳካለ ጦር ብዙ ስራዎችን ሰርተናል ማለት ነው። አሁንም እየሰራ ነው የምንገኘው። ነገር ግን እነህ ሰዎች አሁንም ቢሆን በድጋሚ ህዝቡን ለማስበላትና ህዝቡን ወዳልሆነ ነገር ለመክተት ብዙ ስራዎችን እየሰሩ ይገኛሉ። በቅርቡም ሲሰሩት የነበረው ወደ አጎና እንዲሁም አዳራና ሌሎች መስመሮች የጋሳይ መስመር አካባቢ በመሄድ ህዝቡ እንዲዘረፍ ተደጋጋሚ አሁን እኛ ይሄን ለዋዬ ጋሳይ መስመርን በጉልበት ካስለቀቁ በኋላ ወይም ጥለነው ከወጣን በኋላ አራት አምስት እስከ ስምንት ድረስ ኬላዎችን ሹፌሮችንም ጭምር በመደብደብ ኬላ እየጣሉ እያስገደዱ ህዝቡን እየዘረፉ ይገኛሉ ማለት ነው። እንግዲህ እነዚህ ሰዎች ይሄ ብቻ ሳይሆን ዛሬም ጭምር ከጋታይ ደብረ ታቦር በሚገኘው መሀል መንገድ ላይ ዋዶ የሚባል ቦታ ላይ አንድ መኪና በማገት መኪናውን ሹፌሩን ሲታገት ባለሀብት በሌላ ሹፌር አስነስቶ እንዲወስድ ተደርጎ አሁንም ሁለት ሹፌሮች ሹፌርና ረዳቱ ታግቶ ያሉበት ሁኔታ ነው ያለው። ይህም ሁሉ ድርጊት እየፈጸሙት ያሉ እንግዲህ የጉና ክፍለ ጦር አዛዦች ነኝ ብለው ራሳቸውን የሚወሩ ዘራፊ ናቸው ማለት ነው። እነ ሻምብል አምሳሉ እና እነ ሻለቃ ቢራራ ድምሲ ናቸው ማለት ነው። ይህን እያስፈጸሙት የሚገኙት እንግዲህ እነዚህ ሰዎች ራሳቸው ባይፈጽሙትም እንኳን አባሎቻቸው በአባሎቻቸው አማካኝነት እንዲፈጸም ብዙ ስራዎችን እየሰሩ ነው የሚገኙት ማለት ነው። ከዚያዎች መሪዎቻችንም ጭምር በመግደል የህብረተሰባችን ሰላም በመንሳት ብዙ ስራ እየሰሩና ከሌሎች አጋሮቻቸው ጋር በመሆን ከሌሎች የሚሰጣቸውን ተልዕኮ እየያዙ እያመጡ በዚህ ልክ የህዝብ ልዩ የሆነውን ታጋዮቻችን እየገደሉ ይገኛሉ። ለዚህም ደግሞ ተጠያቂ የሚሆኑ በየደረጃው የተቀመጡ አመራሮች እንደሆኑ ታወቅ ይገባዋል። እውነቱም በዚህ ልክ ስለሆነ የአማራ ህዝብና በተለይ እንደ ጎንደርም ቢሆን የጎንደር ህዝብ ሊረዱ ይገባል ማለት ነው። ያለውን ነገር በዚህ ልክ ነው። አመር እጅጋርጌ ነው የማመሰግነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ኮር የመይሰው ካሳ ክፍለ ጦር አዛዥ አርበኛ በለጠ አንዳርጌ ቆራጡ ለሰጠህን ወቅታዊ ማብራሪያና አጠቃላይ መልእክቶች ከልብ አመሰግናለሁ። በጣና ቴሌቪዥን ስም ክብር ይስጠልኝ። አመሰግናለሁ።